እንደምን ሰንብታችኋል ውድ የአዋጭ ቤተሰቦች ከአዋጭ ዜናዎች ጋር ጌታውን ታደሰ ነኝ አብራችሁን ቆዩ አዋጭ ባሳለፍነው ሳምንት ለሰባ አራት አባላት ከ85 ሚሊየን ብር በላይ የብድር አገልግሎት ሰጠ አዋጭ የገንዘብ ቁጠባና ብድር ህብረ ሥራ ማህበር ባሳለፍነው ሳምንት ከሚያዝያ 11 እስከ ሚያዝያ 18 2017 ዓ ም ድረስ ባሉት የስራ ቀናት ለሰባ አራት አባላት ከ85 ሚሊዮን ብር በላይ ብድር መስጠት መቻሉን የህብረት ሥራ ማኅበሩ ሳምንታዊ ሪፖርት ያመላክታል። ህብረት ሥራ ማኅበሩ በሁሉም ቅርንጫፎቹ ለስድስት ወርና ከዚያ በላይ 25 በመቶ ቆጥበው ብድር ለመውሰድ አስፈላጊውን ቅድመ ሁኔታ ላሟሉና የብድር ጥያቄዎቹን ላቀረቡ አባላት ብድር የመስጠት ሂደቱን ባሳለፍነው ሳምንትም አጠናክሮ ቀጥሏል። በዚህም ከ74 የብድር ተጠቃሚ አባላት መካከል 42 በመቶዎቹ የማህበራዊ የብድር አገልግሎት ተጠቃሚ ሲሆኑም 21 በመቶዎቹ ደግሞ የትራንስፖርት የብድር አገልግሎት ተጠቃሚ መሆናቸው ተገልጿል። ቀሪው 11 ከመቶ ደግሞ በሌሎች የብድር አገልግሎቶች እንደሚሸፈን በሪፖርቱ ላይ ተመላክቷል። ውድ የህብረ ስራ ማህበራችን ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን።